እና ሰዓት በጣም ቀኑ ፍዳ አለኝ ማለት አልጋ ላይ አባቷም ቁሟል። አጋጣሚ እንደዚህ ገልበጥ ሲያደርጓት ጭንቅላቷ በጣም ጉድጉድ ብሏል። ሌላ ውስጥ ገባ። ስሜቷ እንዴት ነበረ? እንዲህ ለዛም ያበቃ ነገር ነበራት ወይስ ደስተኛ አይነት ስሜት ነው? እንደተለመደው አይነት ነው የነበረችው? ምን አይነት ሁኔታ ላይ ነው ገብታ? ያለ ጥይት መሆኑን አወቁ ጭንቅላቷ ላይ ያለው እና ያው በሽርኩት ነው የአባቷ ሽርኩት ነበረ። እና እሱ ደግሞ የእሷ ተከታይ ነው። እና በጣም የሚገርመህ በጣም የሚገርመህ አንድ የሀብታ ከሚያድገው በላይ ነው ያሳደገኝ ብላ ገበያ ያው ጓደኞቹ ከተደዋወለ ፈተና ለዛሬ ነበር፣ ለሰኞ ተላልፏል። ጓደኞቹን አታሎ ነው ገብቶ እዛው ያለበት ቤት፣ ሸዋር ቤት መኖሪያ ቤት ነው። እስካሁን ድረስ ያው ውዝግብ ውስጥ ነን እኛም እራሱ ማለት ነው። በጣም ብዙ ነው ውዝግብ ውስጥ ነ ማለት እና በተለይ ደግሞ አሁን አንዳንድ ነገር በጣም የሚያስጠላ ነገር በቃ አእምሮ የሚወዳ ነገር ብሎ ያሉ ነገር አርግዛበት ነው ወይ የሞተችው የዛሬ ዘጠኝ ዓመት አዲስ ሞባይል የያዙ ይሆናል ያሉት ገና አዲስ የያዙ ይሆናሉ እንጂ ነገሩ የተሰማው ከወሎ ከሚሴ ከተማ ነው። በአንድ ቤተሰብ አባላት ላይ ያውም በታላቅና በታናሽ እህትና ወንድም ላይ የሆነ አሳዛኝና አንገብጋቢ ታሪክ ነው። ቤተሰቦቻቸው በሐዘን ኩርትም ብለው እያለቀሱ ይገኛሉ። ከዓመታት በፊት ታላቅ እህቱ ቤት ውስጥ በተቀመጠ ሽጉጥ ራሷን እንዳጠፋች ተነግሮ ነበረ። አሁን ደግሞ ከነዚያ ሁሉ የሐዘን ጊዜያት በኋላ እንደገና ሌላ መከራ እንደገና ሌላ አሳዛኝ ክስተት ተከሰተ። ታናሽ ወንድሟ ላይ ህይወቱን የሚነጥቅ ሌላ ጉድ ተፈጠረ። ምንድን ነው በዚህ ቤት ላይ የተፈጠረው ጉድ? ምንድን ነው በታላቅና በታናሽ እህትና ወንድሞች ላይ የመጣው ነገር? ቤተሰቦቻቸውን አናግረን ይህንን መረጃ አጠናቅረን ተገናኝተናል። ሰላም ሰላም፣ ውድና የተከበራችሁ የአዜቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዘ ትረፍረፍ ይበልልኝ። እኔ ካሁል ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? ይህም ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መግቢያ ላይ እንደሰማችሁት በጣም የሚያሳዝን ልብ የሚሰብር ነው። አይናት እናት በቃ በየቦታው ማልቀስ ሆነ። የኢትዮጵያ እናቶች ፈረደባቸው ማለት ነው እና በጣም ልቤን የተሰበረ የእውነቴን ነው ምላችሁ፣ ከሚባለው በላይ ቅስም የሚሰብር ነው። ሀዘን ነው ይሄ ሀዘን ማለት ነው። በማንም ላይ መስማት እንኳን ይዘገንናል ማለት ነው። ወላጆች አስተምረው ለዚህ አብቅተው ልጄ ደረሰልኝ ቁም ነገር ይደርስልኛል ተመስገን ሲሉ እንደዚህ አይነት ነገር ሲገጥም ምን እንጃ። በአውሬ የማይድረስ አይደለም በሰው ልጅ ላይ ማለት ነው። በጣም ቅስም የሚሰብር እና የሚያሳዝን ነገር ነው የተፈጠረው። መግቢያ ላይ እንደ ሰማችሁት እንግዲህ ወንድምና እህት ናቸው። እህት ታላቅ ናት፣ ወንድም ታናሽ ነው። የዛሬ ዘጠኝ ዓመት እቺ እህት ማለት ነው እንግዲህ መግቢያ ላይም ሰምታችሁታል። አምሽታ ትገባለች፣ ስታጠና ምናምን ቆይታ እንደ ተናገሩት ቤተሰብ ከሆነ በዛው አምሽታ ስገባ ጊዜ አባት ለምን ታመሻለሽ ምናምን ብሎ ትንሽ ይቆጣታል። እንደ ማንኛውም አባት እናት ማለት ነው። እንደውም አልተገረፈችም። ቁጣ ብቻ ነው። ለምታመሻለች ምናምን በሚል ተቆጣት። በዛም ምንም ነገር የአባቷ ሽጉጥ ቤት ውስጥ ነበረ። ምንም ባልታወቀ ነገር ራሷን በጥይት ብላ ግንባሯን ህይወቷ አጠፋ ማለት ነው። በየአባቷ ሽጉጥ ቤት ውስጥ አለ። በሽጉጡ አንስታ ራሷን ስትለው አናቷን ማለት ነው። ራሷን በራሷ ስትኩስ ተኩሳ ጭንቅላቷን ህይወቷ አለፈ ማለት ነው። የዛሬ ዘጠኝ አመት ይህ የሆነው ደግሞ ወሎ ከሚሴ ውስጥ ነው ማለት ነው። ታናሽ ወንድምም ከዛሬ ዘጠኝ አመት በኋላ ላይ እንግዲህ እህት ካረፈች ቤተሰብ በእሷ በእህቱ ማለት ነው፣ ወይ ደግሞ በልጃቸው በሴቷ ልጅ ህይወቷ ባለፈው በዛ እርር ድብን እያሉ ሀዘናቸው ሳይወጣ ዘጠኝ ወር ዘጠኝ አመት አይደለም ዘጠኝ ቀን እንኳን ማለው ዘጠኝ ሺህ አመት እንኳን ቢሆን ለቤተሰብ ሁሌም አዲስ ነው። በተለይ ለእናት ለወላጆች ሞት ማለት ነው ሁሌም አዲስ ነው። የእውነቴን ነው የምነግራችሁ። ሁሌም አዲስ ዛሬ እንደሞተ ነው የሚሰማችሁ ያ ሰው ማለት ነው። በጣም በሚያሳዝን ደግሞ ዛሬ ከዘጠኝ አመት በኋላ ደግሞ ይህ ወጣት ደግሞ አሁንም የእሷ ታናሽ ወንድሟ የመጨረሻ ልጅም እንደሆነ ነው የተናገሩት። ከቤት ውስጥ ታናሽም ነው የመጨረሻም ነው። እናት ገበያ በሄደችበት መጀመሪያ ዩኒቨርሲቲ ይማር ነበረ። እኔ የምማርበት ዩኒቨርሲቲ አልተመቸኝም፣ አልፈልግም እዛ መማር ደስ የመማር እፈልጋለሁ። ስራም እየሰራው ክፈሉልኝ ከፍላችሁ አስተምሩኝ ሲል፣ አይ ለእናትም እዘንላት። እናት መከራዋን አይታ ገበያ ላይ ሽጣ ነው አንተን ያሳደገችህ። ስለዚህ ለእናትም እዘንላትና እስኪ እናስብበታለን ብዬ አልኩት፣ ይላል። ይህንን የሚለው ደግሞ የሚናገረው የሰማችሁት ድምጽ የእህታቸው ባል ነው። የታላቅ እህታቸው ባል ነው የሚናገረው፣ ያው የቤተሰብ አካል ነው ማለት ነው። እንደዛ ብዬ አልኩት አለ። እናት ገበያ ባለችበት ቦታ ላይ፣ እሱም ሻወር ቤት ውስጥ ገብቶ፣ የሚኖርባት ቤት ውስጥ ሻወር ቤት ገብቶ በገመድ ራሱን አጠፋ ማለት ነው። በጣም ያሳዝናል። ምንድን ነው ምን አይነት ነገር ነው እዛ ቤት ውስጥ ያለው? ምን አይነት ክፉ መንፈስ ነው እዛ ቤት ውስጥ ያለው? እውነት ቤቱንም አስረጩት እናንተም ከቤቱ ለቃችሁ ውጡ ነው ምለው እኔ። እስኪ ኦርቶዶክስ እምነት ተከታይ ናችሁ፣ እስኪ ጸበል አስረጩት ቤት ውስጥ። እውነት በጣም ያማል፣ በጣም ያሳዝናል። አንዳንድ ኮ በተከታታይ ከአንዳንድ ቤት ሀዘን አይወጣም፣ ይደጋገማል ተመሳሳይ ነገር እዛ ቤት ውስጥ እና ችግር አለ ቤት ውስጥ ራሱ። በጣም አዘንኩኝ ልብ የተሰበረ የእውነት በጣም ያሳዝናል። እናት ዩኒቨርሲቲ ተማሪ አድርሳ ልጇን እያስተማረች እያለችበት ገበያ በወጣችበት ልጇ በገመድ ራሱን አጥፍቶ። ደግሞ እንዴት ያምራሉ! በጣም ቆንጅዬዎች ናቸው ሁለቱም እህትም ወንድም። ይህን የመሰለ እንግዲህ ልጅ ነው እናት ያጣችው። የእውነት ምን እንበል? ትውልድ ተስፋ እየቆረጠ ነው። እንግዲህ የልጅ መሴ እንደተናገሩት ሴቷም ለምን አመሸሽ ነው። ሌላ ጥል የለ ምን የለ በፍቅር የምትኖር ጎበዝ ተማሪዎች ናቸው ሁለቱም። በትምህርታቸው በጣም ጎበዞች እንደሆኑ ነው እየተነገረ ያለው ቤተሰብ ማለት ነው። በዛ ላይ ስፖርተኞች ናቸው፣ በስፖርትም ጎበዞች ናቸው። እንግዲህ እነዚህን ልጆች ማጣት አይደለም ለእናት አይደለም ለቤተሰብ አይደለም ለ ከሚሴ ሕዝብ ለሞላ ለኢትዮጵያ ሕዝብ ሐዘን ነው። የእውነቴን ነው የምላችሁ። እነዚህ ልጆች ነገ አድገው አገር የሚረከቡ ናቸው። አገር የሚመሩ ልጆች ናቸው። ተምረው በትምህርት ጎበዝ ጀግኖች ናቸው እንደሰማሁት። እግዚአብሔር እንግዲህ ይሄን ነገር አመጣባችሁ በጣም ያሳዝናል። ና እባካችሁ ትውልድ ተስፋ ትቁረጡ። ቢያንስ ለእናት እዘኑ። እናት አሁን በሐዘን ላይ ነው ያለችው። እናት አእምሮዋን ስታለች። እናት ኖርማን አይደለችም አንድ ልጅ እንኳን ቀርቶ ጎረቤት እንኳን የምታውቁት እኮ እንደዚህ እንደዚህ አይነት ሲሞት ራሱ በጣም ግራ ያጋባችኋል ሀዘኑ ከልባችሁ አይወጣም አይደለም የወለዳችሁት ልጅ ከአንጀታችሁ የወጣው እናት የሆናችሁ ደግሞ እናትነትን በደንብ ትረዱታላችሁ ብዬ አስባለሁ ሁለት ልጆቿን ሳይታመሙ ምን ሳይሉ እንደዚህ አይነት ትልቋ ልጅ ራሷን በጥይት ብላ ወንዱ ልጅ ደግሞ እንደዚህ ራሱን በገመድ በጣም በሚያሳዝን ሁኔታ እኔ ያላቅም ነፍሳችሁን በአጸደ ገነት ያኑረው ሁለታችሁ ነው። ለቤተሰብም መጽናናትን ያድልልን። እባካችሁ እባካችሁ፣ ወጣቶች ምንም ተስፋ ትቁረጡ፣ እመቤቴን ተስፋ ትቁረጡ። እግዚአብሔር ሁሉን ነገር ያሻግራችኋል። በቃ ቢያንስ ለእናታችሁ ዘኑ፣ ቢያንስ ለቤተሰብ ዘኑ። ምንድነው ወደ እንደዚህ መጥፎ ነገር ውስጥ መሄድ? እረ እባካችሁ፣ እናንተ የእናንተን ህይወት ባትፈልጉት፣ እናታችሁ የእናንተን መኖር ትፈልጋለች። አባታችሁ የእናንተን መኖር ይፈልጋል። እህታችሁ የእናንተን መኖር ትፈልጋለች። አርፎ ተርፎ ያሳደጋችሁ ጎረቤት የእናንተን ህይወት መኖር ይፈልጋል። እንገራችሁ ቢያንስ ላሉት ቢያንስ ለእናት መከራይታ፣ አስተምራ፣ ገበያ ለገበያ ተንከራታ ልጅ የደረሰ ልጅ የደረሰችልኝ እያለች የተንከራተተች እናት፣ ያስተማረች እናት፣ ጉሊት ተሸክማ ተንከራታ ያስተማረች እናት ይሄን ነገር መስማት አምኖ ለመቀበልም ይከብዳል። እኔ ማመን ተስኖኛል። ባለጌዎች ደግሞ አንድ ላይ በተመሳሳይ ሰዓትና በተመሳሳይ ወቅት እንደ ሞቱ አድርገው አስረግዟት ነው እንዲ ሁለቱም አንድ ላይ ወታቸውን ያጠፉት አርግዛበት ነው ወይ ይላሉ። እሷ የዛሬ ዘጠኝ ዓመት እሱ አሁን ግንቦት ውስጥ በዚህ ወር ማለት ነው። እውነት ልብ ይሰብራል። እናት በምን ቃል ትጽናናለች? እሱ መዳን ያለ የሚያጽናናሽ እሱ ውስጥሽ እንዲንጋ ያድርገው። በቃ እሱ ጭክን ያስደረግሽ ወደ ራስሽ መልሰሽ ነው ምለው ለእናት። እኔ ምንም አለልም። የእውነት ልብ ይሰብራል። ማርያምን ያማል። እንደ ሰው ካሰባችሁት በጣም ነው የሚያሳዝኑት እነዚህ ልጆች። እንደዚህ እንኳን ስናያቸው እንኳን እንዴት ያምራሉ፣ ከላይ ሲታዩ እንኳን ማለት ነው። አብሯቸው የኖረ ሰው ደግሞ አስቡት። በምን አንጀቷ ነው እናት አምና የምትቀበለው በምንድን ነው እንዴ እውነት ነው ራሳቸውን አጠፉ ብላ አምና መቀበል አችልም እግዚአብሔር ጽናቱን ይስጥሽ መድኃኒዓለም ያጽናሽ እና ወጣትን ማስተላለፍላችሁ በምንም አይነት መከራ ውስጥ ብትሆኑ ወደ እምነታችሁ ኦርቶዶክስ ከሆናችሁ ወደ ቤተ ክርስቲያን ሙስሊም ከሆናችሁ ወደ መስጅድ ሂዱና ራሳችሁን ቆም ብላችሁ አስቡ ጸሎት አርጎ ዱዋ ያድርጉ ወደ ፈጣሪ ተመለሱ ከእንደዚህ አይነት ነገር ፈጣሪ ይሰውረን የእውነት በሰማይም በምድርም መንገድ ነው የምናጣው። ያማል።